እሺ ሰላም አለይኩም ወራህመቱላሂ ወበረካቱ፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ክርስቲያን ወንድምናቶቼ በያላችሁበት ሰላምታ ይድረሳችሁ። ያገሬ ልጆች እንዴት ናችሁ? ሁሉ ሰላም። እንግዲህ እንዳያችኋት ነው፣ በጣም ነው ተናደደው ማለት ነው። እቺ በቃ ኒ አረመኔ ሆነዋል፣ ውጭ ሀገሮች ወላሂ በሁሉም ነው ማለት ነው፣ እኛ ሀገር ሰው ብቻ ይመስለኛል በጣም ደብዳቤ ናቸው ምናምን እና፣ ይሄ እንግዲህ በእውነተኛ ታሪክ ላይ የተመሰረተ ነው። ያው አረቦች ያጋጥሟችኋል እንደዚህ አይነቶች ማለት ነው። እና እርግጠኛ ነኝ ከብዙዎቻችሁ እንደዚህ አይነት መዳም አጋጥሟችኋል፣ ኮመንት ላይ ጻፉልኝ ማለት ነው። እና ወንድም ቢሆን እንደዚህ አለ ሴተም መዳሞች ብቻ አይደሉም ወንድም ሰውየው እንደዚህ ያደርጋል ማለት ነው። እና እንደ ድሮ አይደለም። እኔ ለምን እንደሆነ አላቅም ዱሮ እንኳን ቢያንስ ትንስ እንኳን አላደል አሁን ጠገበ። በቃ ሴቱም ወንዱም ሄዶ ሁሉም ሄዶ በቃ ኢትዮጵያ ህዝብ እንዳለ ለቀቀ ከዚህ ከሀገሩ ስለሄደ በቃ ስለሄደላቸው እንዳለ ጥጋብ ስሜት ተሰማቸው። ለዛ ነው እንደዚህ የሰው ልጅ የሚያጨካክናቸው ማለት ነውእና አንዷ ብተዳ አንዱ አያልፍ እያሉ ፊት ላይ ስልክ የለም በቃ ላይ እንደዚህ በእናቴ አሁን ናቴ ዘጠኝ ዓመት ምናምን ስሰራ ስልክ እንደዚህ ብዙም አደለች ማታወራም ምናምን አሁን ግን አንድ የተሻሻለው ነገር ስልክ እንደልብ አለ። እንደልብ ቤተሰቦቻችሁ ጋር መታየት ትችላላችሁ። ጊዜ ያላችሁ ጊዜው ቢያንስ አለ አይደል? የስልክ እንኳን ጊዜ ቤተሰብ ላውራ ብላችሁ የምታወሩበት ሰዓት ይኖራል አሁን እና ይችን ለራሱ ያወትም ይቺ ደካመ ማለት ነው። ያወት እንዴት እንደምታረጋት እንዴት እንደምታመነ ጫጭቃት ያወትም እኔ እንጃው ወለይ በጣም ባልቴቱ ራሱ ይብሳል እንዴ! ይነክል ጭካኔ ማለት ነው ይገረመኛል። ወለይ ህይወት እና ዝም ማለቻ፣ ትዕግስት በቃ። እኔ ትዕግስት ነው የሚያስፈልጋችሁ በአሁኑ ሰዓት አሁን ላይ ትዕግስት። ለሰው ልጅ ትዕግስት ካለው በቃ ፈተናን ያልፍ ይመስለኛል። ወለይ በአሁኑ ሰዓት አሁን ይህቺ ጸጉሯን ስትይዛት የሆነ ነገር ብታረጋት ኖሮ ቢያንስ የሆነ ነገር ይፈጠር ነበረ ማለት ወይ ትጌላታለች ወይ በፎቅ ተወርውራታለች ወይ ወደ ሀገሯ ታሳፍራታለች። አንዳንዴ አንድ አንዴ ትዕግስት አላለች ድህነትን ለማሳለፍ በቃ ቤተሰቦቻችሁን በቃ አላለን የሆነ ነገር እንዳይሰማችሁ በማለት ትግስቶችን አሳልፋችሁ ነገሮችን በቃ ሰዓታት በማሳለፍ ማረግን ያለባችሁ ትግስታችሁን ታግሳችሁ ወደ ሀገራችሁ ኑ ቶሎ ማለት ነውና እንግዲህ ደግሞ ይሄን ሱቅ ለመክፈት ያሰባችሁ የህንፃ መሳሪያ መክፈት ያለባችሁ ከአገራችሁ ሰርታችሁ ላባችሁን ጠፍ አድርጋችሁ በሰራችሁበት ገንዘብ ምን ያክል ይበቃናል ምን ያክል የሀገራችን ገንዘብ ይበቃናል ይዘን እንምጣ ብላችሁ ብዙ ጠይቃችሁኛል ሌሎችም ስለ ኮንትራት ምናምን ብዙ ጠይቃችሁኛል ቀጣይ ቪዲዮ እሰራላችኋለሁኝ ማለት ነው ትንሳሁን ጉፋን ስለያዘኝ ትንስ አብዛኛው ድምፅ ስለሚቆራረጥ ነውእና እና እሰራላችኋለሁኝ ታገሱልኝ ማለት ነው ጥያቄ ያቀረባችሁ ልኝቶቼ እና ይህን ሱቅ አሁን ሰፋ ያለ ሱቅ ነው ይሄ ምን ያክል ይበቃል? ምን ያክልስ ያስጨምረናል? ስንት ይዘን እንምጣ ምናምን ቦታስ እንዴት ነው ምናምን ብላችሁ የምጠይቁኝ የንግድ ቦታዎች ማለት ነው። እና እነሱ እነሱን ምን ያክል ጠይቃችሁ እነግራችኋለሁኝ። ምክንያቱም ትንስ ከእናንተ እኔ እዚሁ ሀገር ላይ ስለሆንኩ ያለሁት ትንስ በማቀው አቅም እነግራችኋለሁኝ ማለት ነው። እናንተ ግን ይህ ቪዲዮ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ምክንያቱም ይህ ቪዲዮ የመተሳሰቢያ በቃ የበጎ አድራጎት ዩቲዩብ ነው የሚሆነው እና የስራም ዩቲዩብ ነው ሁሉ ሁሉንም ያጠቃለለ ሁሉ ዩቲዩብ ነው እና ይህን ፋጥማ ሁሉ ዩቲዩብ ከአቀስታ በተለይ አሁን ኦሮሞ ክልል እንደምትከታተሉ ያውቃለሁ። በጣም ነው የማመሰግናችሁ። በጣም ሀሳብ አስተያየት እየሰጣችሁ ነው፣ በውስጥ የደወላችሁ ማለት ነው እና ዩቲዩብ ቻናል የሚሸጥም ብላችሁኛል፣ በውስጥ አውሩኝ ችግር የለውም። እኔ እራሴ እየሰራው የጀመረ ሞኔታይዝ አድርጌ እሸጥላችኋለሁኝ ማለት ነው። ምክንያቱም እስከምትመጡ ድረስ እስከዛ ድረስ ሰብስክራይብ ሰብስቤ ገንዘብ እንዲሰራ አድርጌ ስትመጡ አስረክባችኋለሁኝ። እንደዛ እያረኩ ሁላችንም እንረዳዳለን ማለት ነው እና ይህ ቪዲዮ አሳድጉልኝ። እስከዛ ድረስ ላይክ ሸር ሰብስክራይብ እያደርጋችሁ እንድንበረታታ አድርጉን ማለት እና ሀገራችንን ሰላም ያርገው ወተን ንግባ አሁን ሀገራችን ላይ ብዙም አይደለ እና ሀገር ሰላም ሲሆን ነው ሁሉ ነገር መስራት የምንችለው ሀገራችንን ሰላም አላህ ያርግልን ወተን ንገባ ይሁን ማለት ነው አሁን ላይ ወቶ ምግባት እንደ ብርቅ ነው ማለት ነው እና የጥላት ዘመን መወጫ ነው የሆነው ብቻ አልহামዱሊላህ አለን እና የመዳም ቆሞች ራሳችሁን ጠብቃችሁ ወደ ሀገራችሁ ሰራ ሰራ አድርጋችሁ ቶሎ እዛ ሀገር ሀገራችሁ ተገባችሁ። የምሬ ነው፣ ሁሉን ትችሏታላችሁ። በቃ ይህ ጦርነት ነው ምናምን ምናምን አትስሙት። በቃ የሀገር ሰው አትስሙ። የምሬ ነው። አንድ እናንተ ስትለፉ ለፍታችሁ ለፍታችሁ ኋላ በሽተኛ ነው ዕጣ ፈንታችሁ፣ ሞት ነው ዕጣ ፈንታችሁ። ምክንያቱም እመምን አትቋቋሙም፣ መውለድ ያቅታችኋል። ጽንስ የመሸከመ ይመሸከም ራስ አቋቋመ አይኖራችሁ፣ ምን ይንገራችሁ። ከዛ በኋላ የወር አበባ ባላረሱ እያያችሁ ማለት ነው የወር አበባ እያያችሁ ማርገዝ ያቅታችኋል። የምሬን ነው የምነግራችሁ፣ ስላየሁ ስላየሁ ነው ሌሎች ዝለፍተው ለፍተው መውለድ ሲያቅታችሁ የወር አበባ ባያያችሁ አድን ዲ እንዴት እንበልይ ከልፋትም አንጻር ምክንያቱም ማህጸናችሁ ልጅ መሸከም ስለማይችል ነው። እና እራሳችሁን ጠብቃችሁ ታግሳችሁ ገንዘብ ነው ያልፋል። እና ከብዙ ስላየሁ ተሞክሮዬን ነው እያወራሁት ያለሁት። ላይክ ሼር፣ ሰብስክራይብ አድርጉልኝ። በቃ አመሰግናለሁ። እንዳይረዝንባችሁ ቀጣይ ቪዲዮ ደግሞ ምን ያክል ይዘን እንምጣ የሚለውን በዝግ ሱቅ ተመስርቼ እነግራችኋለሁኝ ማለት ነው ምን ምን ያክል እቃዎች ያስፈልጋችኋል የሚለውን በቃ ሸቀጥ መጋዘን፣ እነዚህ እነዚህ ህንፃ መሳሪያዎች ምናምን የሚሉትን እነግራችኋለሁ። አመሰግናለሁ። መልካም ጊዜ፣ መልካም ስራ ይሁንላችሁ። ቀጣይ ቪዲዮ ውስጥ እስከምንገናኝ ድረስ መልካም ቆይታ።